ያ ዛሬ ስለ ትልቅነት ነው ለማውራት የመጣሁት። ትልቅነት ማለት ምን ማለት ነው? ትልቅነት ማለት ከትልቅ ቤተሰብ መወለድ ነው። ትልቅነት ማለት ዓለም ትልቅ ናችሁ ብላ ባስቀመጠችን ስፍራ መገኘት ነው። ትልቅነት ማለት ስልጣን መያዝ ነው። ትልቅነት ማለት በብልጥግና ነው። ትልቅነት ማለት በቃ ሰዎች በትልቁ ተጽዕኖ ስለምንፈጥርባቸው ነው። ትልቅነት ማለት ታዋቂ መሆን ነው። ትልቅነት ማለት ከታዋቂ ሰዎች ወይም ደግሞ ትልልቅ ሰዎች ናቸው ከሚባሉ ሰዎች ጋር አብሮ ቆሞ ፎቶ መነሳት ነው። ትልቅነት ምንድን ነው? ትልቅነት አገር መምራት ነው። ትልቅነት ትልልቅ የሆኑ ድርጅቶችን ተቋማትን መምራት ነው። ምንድን ነው ትልቅነት? እግዚአብሔር ሐሳብ በክርስቶስ ኢየሱስ እኛን መጠቅለል ነው። በሰማይና በምድር ያለውን መጠቅለል ነው። መጠቅለል ማለት ህይወቱን ሰጦ አንድ ማረግ ማለት ነው። እንደውም አንድ ማድረግ ነው። ይሄ የተገናዘበ አካል እንዳለኝ ደሆል በምድርና በሰማይ ያለውን በክርስቶስ ራስነት ስር መጠቅለል ነው የእግዚአብሔር ሐሳብ። ስለዚህ ማንኛውም ያልተጠቀለለ በዚህ ራስነት ስር ያልተጠቀለለ ትልቅ ቤተሰብ ሊሆን ይችላል፣ ትልቅ ስልጣን ሊሆን ይችላል፣ ትልቅ ብልጥግና ሊሆን ይችላል። በኢየሱስ ራስነት ስር ያልተጠቀለለ ትልቅነት በሞት ቀጠና ውስጥ ነው ያለ፣ በፍርስራሽ ክምር ውስጥ ነው ያለ። ህይወት የሌለበት ትልቅ ነገር ምን ያደርጋል? ወይም ደግሞ የፈለገ ቢሊየን ብር በቸክ ብጽፍ ብር ከሌለው ቸኩ ምን ያደርጋል እንደማለት ነው። ህይወት ከሌለበት ትልቅ የምንለው ስልጣን፣ ትልቅ የምንለው አገር፣ ትልቅ የምንለው ቤተሰብ፣ ትልቅ የምንለው ዝና፣ ታዋቂነት፣ እነዚህ ነገሮች ክርስቶስ ኢየሱስ ራስነት ስር ካልተጠቃለሉ ሪል የሆነ የትልቅነትን ሚኒንግ እሱ ስንገዛ በህይወት ስር እንሆናለን። ከሞት እናመልጣለን። በህይወት እንኖራለን። መንቀሳቀስ ማለት በነገራችን ላይ መውጣት፣ መግባት፣ መስራት ናማ እሱ ማለት በህይወት መኖር ማለት አይደለም። በህይወት መኖር ማለት በክርስቶስ ኢየሱስ ራስነት ስር መመላለስ ማለት ነው። በመጽሐፍ ቅዱስ ኮንቴክስት ትልቅ በሆነው እግዚአብሔር እሱ በወደደው እሱ ራስ አድርጎ ለቤተ ክርስቲያን በሰጠው በኢየሱስ ክርስቶስ ራስነት ስር ስንጠቀለል ነው ትልቅነት ያለው። ለዛ ነው ሁሉ ነገር የሚያንስብን። ሰዎች ይገርማቸዋል። ዛሬ ጊዜያዊው ነገር በጣም ያንስብናል። እነሱ ትልቅ የሚሉት ነገር ያንስብናል። እኛ ሲያንስብን አይገባቸውም። ለምን? ትልቅ በሆነው እሱ ተጠቅልለናል። ትልቅ የሆነ ነገር ስላገኘን እነሱ ትልቅ የሚሉት ነገር ለእኛ ትልቅ አይሆንብን። ግልጽ ነው። አማራ ትልቅነት ማለት ትልቅ በሆነው እግዚአብሔር በወደደው ባከበረው ከሁሉም በላይ ስልጣን በሰጠው በልጁ በኢየሱስ ክርስቶስ ራስ አድርጎ ለቤተ ክርስቲያን በሰጠው በሱ ስር መጠቅለል ነው። ሰላም ጤና ይስጥልኝ። እንዴት ቆያችሁኝ? የቻናሌ ተመልካቾች የጌታ ሰላም ጸጋ በረከት ሁሉ ከእናንተ ጋር በያላችሁበት ይሆነልኝ። ዛሬም እንደተለመደው የእግዚአብሔርን ሐሳብ ቃሉን ሸር አደርጋችኋለሁ። ጌታ ከሁላችን ጋር ይሁን። ጌታ ሆይ እናመሰግናሃለን፣ እንወድሃለን። እንዳንተ አይነት ድንቅ፣ እንዳንተ አይነት የማይለመድ እንዳንተ አይነት አዲስ አለለውያ ማንነት አናውቅም። ጌታ ሆይ እጅግ አድርገን እንወድሃለን። ስላደረክልን ነገር ሁሉ እናመሰግናለን። የገለጥክልን ስላለው ቃልህ ጌታ ሆይ ሐሳብህ የልብህ ጌታ ሆይ መሻት ጌታ ሆይ እጅግ አድርገን እናመሰግናለን። ስለማይሰለቸው ለእኛ ምግብ ስለሆነው አጥንትም ወተትም ስለሆነው ስለሚያስፈልገን ቃልህ ሁልጊዜ ስለማያረጀው ሁልጊዜ አዲስ ስለሆነው እኛንም አዲስ ስለሚያረገን ስለዚህ ድንቅ ስለሆነው ቃልህ ክብር ላንተ እንሰጥሃለን። አቤቱ አንተ አትለመድም። ንግግርህ አይለመድም፣ ሐሳብህ አይለመድም፣ አሰራርህ አይለመድም። አሰራር አንተ ሃይማኖት አይደለህም፣ ድንቅ ማንነት፣ አዲስ ማንነት፣ ሕያው የሆንክ ማንነት ማለዳ ማለዳ የሚቀራረቡ የማትለመድ ከማንኛውም ቀረቡን ከምንለው ከቀረብናቸው በላይ የቀረብክ ከስተንፋሳችንም በላይ የቀረብክ ድንቅ አምላክ ድንቅ ጌታ ስለሆን ድንቅ መንፈስ ስለሆን እጅግ አድርገን እናመሰግናለን። አቤቱ አለመድንህን አድናቆታችንን እንሰጥሃለን። ጌታ ሆይ፣ አንተኛ ባናደንቅህ የተደነክ ባንገረምብህ ባንገረምብ የምታስገረም ስራህ ድንቅ ነው። ጌታ እጅግ አድርገን እንወድሃለን፣ እናመሰግናለን። አቤቱ ጊዜውን ሰዓቱን፣ እኛነታችንን ሁሉ ላንተ አሳልፈን እንሰጥሃለን። ተቆጣጠር፣ በቃልህ በንግግርህ ተቆጣጠር። በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን አሜን። ሃሌሉያ ሃሌሉያ! ዛሬ ስለ ትልቅነት ነው ለማውራት የመጣሁት። ትልቅነት ማለት ምን ማለት ነው? ትልቅነት ማለት ከትልቅ ቤተሰብ መወለድ ነው? ትልቅነት ማለት ዓለም ትልቅ ናችሁ ብላ ባስቀመጠችን ስፍራ መገኘት ነው? ትልቅነት ማለት ስልጣን መያዝ ነው? ትልቅነት ማለት በብልጥግና ነው? ትልቅነት ማለት በቃ ሰዎች በትልቁ ተጽዕኖ ስለምንፈጥርባቸው ነው? ትልቅነት ማለት ታዋቂ መሆን ነው? ትልቅነት ማለት ከታዋቂ ሰዎች ወይም ደግሞ ትልልቅ ሰዎች ናቸው ከሚባሉ ሰዎች ጋር አብሮ ቆሞ ፎቶ መነሳት ነው። ትልቅነት ምንድን ነው? ትልቅነት አገር መምራት ነው። ትልቅነት ትልልቅ የሆኑ ድርጅቶችን ተቋማትን መምራት ነው። ምንድን ነው ትልቅነት የሚለውን ዛሬ እኔ በገባኝ መጠን ሸር ላደርጋቸው አስቤያለሁ። አክቹዋሊ በጣም በቃ ውድ ናቸው የምላቸው ነገሮች ሲኖሩ ነው እንደዚህ አይነት ለማስቀመጥም ሸር ለማድረግም እንፈልገውና አሁን አላሰብኩም የነበረ ቪዲዮ መስራት፣ ግን ውስጤ ላይ ይሄን ነገር ሸር ማድረግ እንዳለብኝ መጣለኝና ትልቅነት ማለት ምን ማለት ነው? ትልቅነት ሰዎችን በኃይል ማስገበር ነው ማስገዛት ነው፣ ወይስ በተለይ ብቻ ምንድን ነው ትልቅነት? እንደ መጽሐፍ ቅዱስ ቃል፣ እንደ መጽሐፍ ቅዱስ ሀሳብ የሚለውን ነው የምናየው። የኤፌሶን መልእክት ወደ ኤፌሶን ጳውሎስ የጻፈው ምዕራፍ 1 ከቁጥር 3 ጀምሮ ያለውን አነባለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ። ዓለም ከመፈጠሩ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰንን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። ሃሌሉያ! ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስም ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እችናት ሐሳብ ዛሬ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ዋው በዘመን ፍጻሜ ይደረግ ዘንድ ያለው የእግዚአብሔር ሐሳብ በክርስቶስ ኢየሱስ ሁሉንም ነገር መጠቅለል ነው። ክርስቶስ ራስ አድርጎ ለቤተ ክርስቲያን እንደሰጠ በቤተ ክርስቲያን አማካኝነት በምድር ያለውን ሁሉ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላልና አንድ ወንድም መጽሐፍ ላይ ነው ይሄንን ሼር ተደርጎ በጣም ይገረመኝና የአሜሪካን ፕሬዚዳንት በፊት ለፊቴ ቢመጣ በሱ ፊት ትንሽ አልሆንም አሉ ሰው። ለምንድን ነው የማልሆነው? እኔ በክርስቶስ ራስነት ስር ስለተጠቀለል። በክርስቶስ ራስነት ስር መጠቅለል ማለት እንግዲህ፣ ዝም ብለን በመንፈሳዊ ዓይኖቻችን ተከፍተው ስናይ ፍጥረት በምን አይነት ሁኔታ ላይ ነው ያለ ስንል፣ ፍጥረት የእግዚአብሔር ሕይወት ርቆት ከእግዚአብሔር ሕይወት ርቆ ተከፋፍሎ ነው ያለ ሳይጠቀለል ተበታትኖን ያለ፣ ልክ እንደ ፍርስራሽ ክምር፣ ህይወት እንደሌለው አካል ብትንትን ብሎን ያለ እና ይህንን ብትንትን ያለውን ቅርጽ አልባ የሆነ ወይም ደግሞ ህይወት አልባ የሆነን ፍጥረት በክርስቶስ ኢየሱስ ህይወትነት አማካኝነት በሱ ራስነት አማካኝነት ለመጠቅለል ነው የእግዚአብሔር አሳብ። አማኞች ዛሬ በኢየሱስ ክርስቶስ ራስነት ስር ሲሆኑ ወይም ደግሞ በሱ ራስነት ሲጠቀለሉ ከማንኛውም በምድር ላይ ጃይንት ከሆነ ትልቅ ነኝ ከሚል ነገር በላይ ትልቅ ናቸው ነው ነጥቡ። በቃ ይዛ በጣም እንዲገባችሁ ጌታ አይኖቻችሁን ይክፈት፣ የልቦና አይኖቻችሁን ያብራ። ይሄ ነገር ሲገባኝ እኔ በጣም ብዙ ብር ልክ አንዳንድ ቢዝነስ ሰዎች ይህ ያህል መጠን ዘጋው እንደሚሉት ከዛ በላይ ነው የተሰማኝ። ይሄ ነገር ሲገባኝ የእግዚአብሔር ሐሳብ በክርስቶስ ኢየሱስ እኛን መጠቅለል ነው። በሰማይና በምድር ያለውን መጠቅለል ነው። መጠቅለል ማለት ሕይወቱን ሰጥቶ አንድ ማድረግ ማለት ነው። እንደውም አንድ ማድረግ ነው። ይሄ የተገናዘበ አካል እንዳለኝ ደቆል በምድርና በሰማይ ያለውን በክርስቶስ ራስነት ስር መጠቅለል ነው የእግዚአብሔር ሐሳብ ስለዚህ ማንኛውም ያልተጠቀለለ በዚህ ራስነት ስር ያልተጠቀለለ ትልቅ ቤተሰብ ሊሆን ይችላል። ትልቅ ስልጣን ሊሆን ይችላል። ትልቅ ብልጥግና ሊሆን ይችላል። በኢየሱስ ራስነት ስር ያልተጠቀለለ ትልቅነት በሞት ቀጠና ውስጥ ያለ፣ በፍርስራሽ ክምር ውስጥ ያለ ህይወት የሌለበት ትልቅ ነገር ምን ያደርጋል? ወይም ደግሞ የፈለገ ቢሊየን ብር በቼክ ብጽፍ ብር ከለለው ቸኩ ምን ምን ያደርጋል እንደማለት፣ ሕይወት ከሌለበት ትልቅ የምንለው ስልጣን፣ ትልቅ የምንለው አገር፣ ትልቅ የምንለው ቤተሰብ፣ ትልቅ የምንለው ዝና፣ ታዋቂነት፣ እነዚህ ነገሮች ክርስቶስ ኢየሱስ ራስነት ስር ካልተጠቀለሉ ሪል የሆነ የትልቅነትን ሚኒንግ አያገኙ። ዋው! ይሄ በቃ ግልጽ ይመስለኛል፣ አይደል? በክርስቶስ ለማድረግ እንደወደደው እንደ ሀሳቡ የፈቃዱ ሚስጥር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ዕለት ዕለት ስንገባ ስንወጣ በእሱ ራስነት ስር መጠቅለል ይሆንልን። እሱ ጌታችን፣ እሱ ራሳችን፣ እሱ አዛዣችን፣ እሱ የእኛ ግቡና ውጡ የሚለን የሚያሰማራን አሰማሪያችን ጌታ ያደርግልን። ለእሱ የምንገዛ ለእሱ ስንገዛ በሕይወት ስር እንሆናለን። ሌሎ ከሞት እናመልጣለን፣ በሕይወት እንኖራለን መንቀሳቀስ ማለት በነገራችን ላይ መውጣት፣ መግባት፣ መስራት ምናምን፣ እሱ ማለት በህይወት መኖር ማለት አይደለም። በህይወት መኖር ማለት በክርስቶስ ኢየሱስ ራስነት ስር መመላለስ ማለት ነው፣ በመጽሐፍ ቅዱስ ኮንቴክስት ዋው! ለዛ ነው። አሁን ምንድነው አንዳንድ ሰዎች ትልቅ መኪና ስለነዱ ትልቅ የሆኑ ይመስላችኋል። ትልቅነት ትልቅ መኪና በመንዳት አይደለም። ትልቅነት ትልቅ የሆነ ጋዘሪንግ ትልቅ ትልቅነት ትልቅ በሆነው እግዚአብሔር ትልቅ በሆነው እግዚአብሔር በመሰከረለት በልጁ በኢየሱስ ክርስቶስ ራስነት ስር መጠቅለል ነው ትልቅነት ያለው። ትልቅነት ባረማመድ ትዕቢተኛ ሆኖ መሄድ አይደለም። በጋርድ መሄድ አይደለም። ትልቅነት ሂዱ አትሂዱ አይደለም ነጥቤ። እንደየፖዚሽናችሁ ጌታ የሚያስጉዛችሁ ነገር ሊኖር ግን፣ ትልቅነት ያለው በእግዚአብሔር ትልቅ በሆነው እግዚአብሔር እሱ በወደደው እሱ ራስ አድርጎ ለቤተ ክርስቲያን በሰጠው በኢየሱስ ክርስቶስ ራስነት ስር ስንጠቀለል ነው ትልቅነት ያለው። ለዛ ነው ሁሉ ነገር የሚያንስብን። ሰዎች ይገርማቸዋል። ዛሬ ጊዜያዊው ነገር በጣም ያንስብናል። እነሱ ትልቅ የሚሉት ነገር ያንስብናል። እኛ ሲያንስብን አይገባቸውም። ለምን? ትልቅ በሆነው እሱ ተጠቅልለናል። ትልቅ የሆነ ነገር ስላገኘን እነሱ ትልቅ የሚሉት ነገር ለእኛ ትልቅ አይሆንብን። ግልጽ ነው። አማርኛ ትልቅነት ማለት ትልቅ በሆነው እግዚአብሔር በወደደው ባከበረው ከሁሉም በላይ ስልጣን በሰጠው በልጁ በኢየሱስ ክርስቶስ ራስ አድርጎ ለቤተ ክርስቲያን በሰጠው በእሱ ስር መጠቅለል ነው። በእሱ ስር መጠቅለል ይሆንልን አይደል? ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የርሱ ሙላቱ ናት። ይህንን እውነት ስለገለጡልን ለዘመናት አንዳቸው ወደ አንዳቸው ይሄ እውነት እየተንከባለለ ወደኛ ስለመጣ ዛሬ ትርጉም ያለው ሃሌሉያ። መጽሐፍት እንድንወድ ልክ የምንመላለስ የምንወጣበት የምንገባበት ነገር ትርጉም እንዲሰጥ ህግ እግዚአብሔር ቃል አንጻ ስለ ረዱን ቅዱሳን ጌታን እጅግ አድርጌ አመሰግናለሁ። ዋው ትልቅነት ራስ በሆነው ጌታ ኢየሱስ ክርስቶስ መጠቅለል። በእሱ ሳንጠቀለል ዓለም ትልቅ ብትለን በጣም የምናሳዘልቅ ዋናው ሲመጣ ጌታ ኢየሱስ ጌታ ኢየሱስ ይሄ ራስነት በዚህ ራስነት ስር መጠቅለል ይሁንልን፣ መግባት መውጣት ይሆንልን። ትዳራችን፣ ተቋማችን፣ ስራችን፣ ልጆቻችን የምንገባው የምንወጣው በዚህ ራስነት ስር ተጠቅልሎ መኖር ይሁንልን፣ መመላለስ ይሁንልን። ይህንን በምትሰሙት ላይ የክርስቶስ ራስነት ለቤተ ክርስቲያን እንደተሰጥ በእያንዳንዳችንም ህይወት ራስነቱ በእውነታ ደረጃ እንዲገኝ እኔ ጸልያለሁ። በጌታ በኢየሱስም ክርስቶስ ራሳችን ሆኖ ይቅር። ሌላ ከሱ በላይ የሆነ ነገር አይሰልጥንብን። ከሱ ያነሰ ነገር አይሰልጥንብን። ጊዜያዊ ነገር ራሳችን አይሁን። ተራ የሆነ ነገር ራሳችን አይሁን። በጌታ በኢየሱስም ይሄ መንፈስ ይሄ ቃል ያገኘን። የዛሬው ሐሳብ ይሄ ነው። ለዛ ነው ትልቅ ነገር ሰዎች ትልቅ የሚሉት የማይተልቅብን ትልቅ በሆነው ጌታ ተጠቅልልን፣ በሱ ራስነት ስር ውስጥ ገብተን። ስለሰማችሁ አመሰግናለሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን።